ሰውን በልብሻሉ ሰው እንደሚገልሽ ሰው እንደሚያነሳሹ ሰው እንደሚገልሽም ደግሞ ማወቅ አለብሽ። ይችታችን በዚች በእህታችን የደረሰባትን ችግር ጉር ተመልከቱ። እሷ እሷ የምታወራው በስልክ በስልክ የተቀረጸውን ለመዳ ማስተርጉማ ይኸው የእሷን ህይወት አበላሸችባት ካለምንም ጥቅም። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱህ ውድና የተከበራቸው ቤተሰቦች እንዴ ሰዎች መሽም አንዳንድ ጊዜ እኛ ክፋትን ለአረቦች አስተምረናቸዋል፣ አክነናቸዋል። በነገራችን ላይ ማለት ነው። ግን አዙሮ አዙሮ የሚጎዳል ማለት ነው፣ እኛ እራሳችን ነው የሚጎዳው። እኛ ለነሱ ለሁለት ቀን ለሶስት ቀን ነው ሀቢብቲ ሀቢብቲ የምትልሽ ማለት ነው። ወላሂ አንድ ቀን ብትታመሚ ሳምንት ብትታመሚ ወላሂ ሳምንት አታስታመምሽም፣ እርግጠኛ ነኝ ማለት ነው። ከስንት አንዳንድ መዳሞች ናቸው እንጂ ይቺ ልጅ ኑሮ ከፋብኝ እያለች ኑሮ ከፋብኝ እንደዚህ እንደዚህ ለወጣ ነው። ሰዎቹ በጣም አስቸጋሪ ናቸው። እኔም ከአቅሜ በላይ ሆነ። ኤጀንሲዎችን ባናግራቸው ሊቀይሩኝ አልቻሉም። እናም ደግሞ ነጋ በቃ የሆነ መኝታ ክላስ የለኝ ምናምን እያለች ብዙ ታወራለች ልጅቷ ማለት ነው። በሽም አንዳንድ ጊዜ ው የከፋን ነገር እህት ብለን እናወራለን። ለእህት ለጓደኛ ምናምን እናወራለን አይደል? ስለዚህ እቺ ሴትዮዋ ትቀርጻታለች። አልችለቀ ሪከርድ እያረገቻ ነው ሴትዮዋቱ ማለት ነው። ከዛ ሴትዮቱ ሪከርድ ማድረጓል አንችልኝ በምን ነቀልን። እኛ እኮ አላህ ይጠብቀን እንጂ ማንም ሰው የምናወራው ነው ሪከርድ አድርገው ካስተረጎሙትና እንደገና እንደገናም ደግሞ የራሳችን ጓደኛ እንደዚህ ነው ብላ ተርጉማ ከነገረችው በጣም ከባድ ነው ወላሂ። ስንናድር ብዙ ነገር እናወራለን፣ ብዙ ነገር እንላለን። ስናወራው የተነፈሰልን ስለሚመስልን ማለት ነው። እና እቸህቴ እንደዚህ እንደዚህ ልጠፋ ነው እንደዚህ እንደዚህ በቃ ሰው አግኝቻለሁ ነገ ያኔ ከኢሻ በኋላ ልወጣ ነው ምናምን ነገር ይታወራል ማለት ነው ያኔ ሰዓቱን እያንዳንዷት ሰዓት የምትወጣበትን ምናምን እያለች ታወራለች ልጅቷ ማለት ነው። የምትወጣበትን እንዴት እንደወጣ ነው እንዴት እያለች ለጓደኛ ታወራለች። ይችኛ ቱ ቅርጽ ታደረግና ማነው ሪከርድ ታደርግና ይዛህዳ ሌላ ቦታ ምን ቤት የምትሰራዋን አበሻ ምንድን ነው የሚለው ብላ ትነግራታለች። ተርጉሚ ሊ ብላ ማለት ነው። ተርጉሚ ሊ ብላ ትነግራት እንደዚ እንደዚ እናያለች እንደዚ እንደዚ እናያለች። ስቴፕ በስቴፕ ያለቻትን ዝርግፍ አድርጋ ለመዳሙ ትነግራታለች። ይችል ችግር ይችል ውስጥ አልገባችሁ፣ ይችል ስቃይ ውስጥ አልገባችም። ሰልኳን ተቀምታ ምናምን ብላ ስንት ቤተሰብ ቤተሰብ ይሰጋል፣ ልጅ አለው አለ ስንት ነገር። ሶሻል ሚዲያ በተስፋፋበት ሰዓት ያችል ምን እንደደረሰባት፣ በጣም ከባድ አደጋ ውስጥ ማለት ነው። አስቡት፣ ግን ይሄን ያክል ጭካኔ እና ይሄን ያክል እንዴት፣ እኛ ለራሳችን እንዴት አናስብም? ዛሬ ብትወድን፣ ነገ ብትወድ፣ ወለላዚም እንደው ሶስት ወር አራት ወር እንደው ምን አልባሽ ከቆየላቸው ፍቅራቸው እሱንም ደግሞ ኧረ ብትወደኝ ስቆይ ወርቅ ወርቅ በወርቅ ብታደርገኝ እንኳን አይደለም፣ ዝም ብላ ሀቢብቲ ሀቢብቲ ለማለት ማለት ነው። እና አረቦች ጋር ተዋደርን ብላችሁ የሆነ የራሳችሁን ዜጋ የምትጨቁኑ ልጆች ግን አላህ የላችሁ፣ ወላሂ ላዚም አላህ የላችሁ። እንደው እንዴት አስችሏት? እኔ እንደው የፈለገ ቢሆን በቃ ዴና ዴ ቀና ቀናውን አውርታ ይችን እህቷን ብትሸፍንላት ምን ችግር አለው? ራስ በራሳችን ብንሸፋፈን ምን ችግር እጅ ቁጣ ፊት ዱንያ ናት። እውነት ለመናገር ለምንድን ነው ወስተ የሌለኛውንም ቤታችንን የምናጠፋው? ዝም ላይ ተበላሽተን እዚያም ለዚያኛውም ቤታችን ለምንድን ነው ይሄን ያክል ጨካኝ ሆኖ? ለምንድን ነው ይሄን ያክል ሰውን አሳልፎ ለመስጠት ይሄን ያክል ምን አይነት ልቦና ቢኖረን ነው ሀቂቀተን እናንተ እኛ እኮ እነሱን ያገናኘን እኮ እነሱ በብራቸው እኛ በጉልበታችን ልውውጥ ላይ እኮ ነን እንጂ እነሱ እኮ ምንም ናቸው። ስንሄድ ኮ ይቀራን አይደል እንዴ? ግን ኢትዮጵያውያን እህትሽ ናት። የእውነት ለመናገር እህትሽ ናት። የትም ሀገር ትሁን፣ የትም ሀገር ትሁን። ብሔርተኞች የራሳችሁ ጉዳይ ነው። ግን የትም ትሁን፣ የትም ትሁን፣ ዝሮ ዝሮ ኢትዮጵያ ነው። ስለዚህ ኢትዮጵያውያን እስከሆነ ድረስ እከሌ የከሌ ዘር ናት እከሌ የከሌ ዘር ናት፣ በኢትዮጵያ አየር መንገድ አትሄድም አይባልም። የምንሄደው ሁላችንም በኢትዮጵያ አየር መንገድ ሪፖርት ነው የምንገናኘው፣ ከዛ በኋላ ነው የምንከፋፈል ማለት ነው። ስለዚህ ይህን ያክል ጭካኔ አትሞሉ፣ እባካችሁን። ድንጋ ልብ ያላችሁ አስታውሱ፣ ቆም ብላችሁ አስታውሱ። ይችል ልጅ ቆይ ይህን ያክል ስቃይ በሷ ምክንያት ይህን ያክል ስቃይ የደረሰባት እንግዲህ በዚህ በዚህ ምክንያት ነው ማለት ነው። የቱንም ያክል ጠይቋችሁ ግን እንዴት እንዴት እንጃ። እኔ ማለት በጣም የተናደርኩት አንድ በት እንዴት አንድ በት ወጥቶ እንዴት ለምንድን ነው ግን ሰው ስንባል እንደዚህ የነ ጨካኝ የሆነ ተውት፣ ሌላው ነገር ማለት ነው። ኧረ ቢስሚላ አረንዴ እንደ ወይ

የራሷ ጉዳይ እንኳን እንደዚህ ተብለው አይደለም። ረቦች አሁን ላይ በጣም ከፍተዋል። ሀቂቃ ማለት ነው እንኳን ይህን ያክል መንገድ ያገኝተው ማለት ነው እና ይህን ያክል ጭካኔ በተሞላበት ይህን ያክል እንደዚህ ሆናችሁ የራሷ ጉዳይ ብላችሁ እንደዚህ ሰውን አሳልፋችሁ ስትሰጡ ነገ በእኔ ላይ ምን ይጠብቀኛል? ማንባል አለ። በሰፈራችሁት ቁና ነው የምትቀበሏት ማለት ነው። በነገራችን ላይ ያው የጊዜ ጉዳይና የወር ጉዳይ የቀን የቀን፣ የሳምንት፣ የወር፣ የአመታት ነው እንጂ ሁሉም የሰፈረበትን ያገኛል ማግኘቱ ማለት ነው። እናንተ ንጹህ ልብ ካላችሁ በሄዳችሁበት ሁሉ መልካም ነገር ይቀናችኋል። እናንተ ጥቁር ከሆነ ልባችሁ ግን ወላሂ ለጊዜው ትደሰቱ፣ መጨረሻ ላይ ግን አያምርም፣ መጨረሻችሁ ማለት ነው። ስለዚህ መጨረሻ ኔ ያሳምርልኝ ማለት ትልቅ ምርቃት ነው። ትልቅም ደግሞ ትልቅ የልብ እርካታ ነው። ለነገሩ ተንኮል ሰርቶ እረፍት አይሰጥም። እርግጠኛ ነኝ ያ ተንኮል የሰራበት ሰው በጣም ነው ልቡ የሚጎዳው ሰው ከሆነ ማለት ነው። እርግጠኛ ቅንጭላት ትንሽ አስተሳሰብ ካለው ማለት ነው። እና በሰው ስቃይ አትምሩ በሰው ስቃይ ትደሰቱ፣ በሰው ስቃይ ትኖሩ። እህት ይኖርሻል። እውነት ለመናገር የአንችን መጨረሻ ራሱ አላየሽውም፣ ግን እህት ይኖራችኋል። ጋይስ አስቡ፣ ቆም ብሎ ማሰብ ይኖርብናል ወላሂ። ለማንኛውም ነገር ጭካኔም የትም አያደርሰንም፣ ክፋት የትም አያደርሰንም። እስቲ አንጨካከል። ከጭካኔ ከክፋት ምንም የሚገኝ ነገር አለው? የሚገኝ ነገር አለው? ምንም የሚገኝ ነገር የለውም። ምናልባች ለጊዜው ለሰዎች ያው እንትን ትኩረትን ልንስብ እንችላለን። ምናልባች ያንን ሰው ጎድተን ያንኛውን ገለን እዛኛው ከፒስ ልንሆን እንችላለን። የሆነ ጥቅማ ጥቅም ነገር ልናገኝ እንችላለን። እውላክን ግን የህሊና ደግሞ ቁስል መሆኑን አትርሱት። ለማንኛውም ሰላማችሁ ዛጋ ስኔ በጣም እያናደዳችሁኝ ይቀማል ኢትዮጵያውያን ብ እና እንዴ ይብላኝላችሁ። ወላሂ ለዚህ በማንኛውም በማንኛውም ዜጋ ጋር ጭካኔ ይቅርብን እላለሁ። ሰላማችሁ ግዝት ይበር። ከክፉ ሰዎችም አላህ ይጠብቀን ይጠብቃችሁ። ጋይስ አሰላሙ አለይኩም ወረህመቱላሂ ወበረካቱ።